ለቤተሰብ መልካም ነገር መዋል፣ ብሎ የአላህ መልክተኛ ሰለላሁ ዐለይሂ ወሰለም መለሱለት። በመቀጠልም ይሄንን ጥያቄ ቀጠለ። ለቤተሰብ መልካም ከዋል ከመዋል ቀጥሎ ሌላስ የአላህ ዘንድ ተወዳጅ የሆነ ስራ የቱ ነው ሲላቸው፣ አልጂሃዱ ፊ ሰቢልላህ አሉት። በአላህ መንገድ ላይ መታገል ነው አሉት የአላህ መልክተኛ ሰለላሁ ዐለይሂ ወሰለም። ስለዚህ አላህ ዘንድ ይበልጥ ተወዳጅ የሆኑ ስራዎች እነዚህ ናቸው። የመጀመሪያ ሰላት በወቅቱ መስገድ ነው። በሁለተኛ ደረጃ ደግሞ ለቤተሰብ መልካም ነገር መዋል ነው። በሶስተኛ ደረጃ ደግሞ በአላህ መንገድ ላይ ትግል ወይ ጂሃድ ማድረግ ማለት ነው። እነዚህ ተግባራቶች እንተግበር። ወሰላሙ ዓለይኩም ወራሕመቱላሂ ወበረካቱ